ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የኡሙ ረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። እዚ ጋር እንደምትመለከቱት እንግዲህ የትራስ ልብሶች ናቸው። እንደሚታወቀው የአረፋ በዓል እየደረሰ ነው። አንድ ወርና ከዛ ያነሰ ጊዜ ነው የቀረው። እንግዲህ ይህንን በማስመልከት በጣም ብዙ ትዕዛዞች ከወዲሁ እየሰራን ነው ማለት ነው። የተወሰኑትን ለእናንተ ይዤላችሁ መጥቼ ነው እንዳማ ተመራጭ እንዲሆናችሁ በዛውም ደግሞ አዲሱ የዋጋ ዝርዝር ለማሳወቅ ነው እንግዲህ የመጣሁት። ዛሬ እዚህ ጋር የምትመለከታቸው እንግዲህ የትራስ ልብሶች ወደ አራት አይነት ከለሮች አሉ። የከፋይና አንዱ የትራስ ልብስ ብቻ ነው የተለየው በአዲሱ ጨርቅ የተሰራ ማለት ነው። እንግዲህ እነዚህን የምትመለከቷቸውን የትራስ ልብሶች እስከዛሬ በከፋይ ጨርቅ የሚሰሩ ናቸው። ዋጋቸው እስከዛሬ የተለመደው በ350 ብር የትራስ ልብሱ ፍራሹ ደግሞ 900 ብር እንዲሁም ደግሞ የቤቢ ልብሱ በ200 ብር ነበረ። ግን አሁን የተወሰነ የዋጋ ማሻሻያ አድርገናል። እንደዚሁም እስከዛሬ እንደ ዕቃው መጨመር እኛ ያን ያህል አልጨመርንም፣ ዋጋ ለምን ከስተመር ማያዝ ነው የሚሻለው በሚለው ማለት ነው። እንግዲህ አዲሱን የዋጋ ዝርዝር ስነግራችሁ የትራስ ልብሱ አራት መቶ ብር እንዲሁም ደግሞ የፍራሽ ልብሱ ዘጠኝ አንድ ሺህ ብር ይቅርታ፣ እንደገና የቤቢ ልብሱ ደግሞ 250 ብር የቡና ሶፍራ ከነ ሶፍት ቃና ከነ ባስኬቱ 1500 ብር ማለት ነው። ከነዚህ ከከፋዮቹ የተለየ የትራስ ልብስ ደግሞ አንድ አለ ከዚህ ውስጥ የምታዩት እሱን ደግሞ 450 ብር የትራስ ልብሱ፣ እንዲሁም የፍራሽ ልብሱ 1200 የቤቢ ደግሞ ሶስት መቶ ብር ማለት ነው። ለምን ይሄኛው ጨርቅ የተለየው ጨርቅ ትንሽ ከከፋዩ ስለሚወደድ ማለት ነው። እንግዲህ በእነዚህ ዋጋ መሰረት እንግዲህ የተለያዩ ከለሮች አማራጮች አሉ። በቴሌግራም በኢሞ እና በዋትሳፕ በተቀመጠላችሁ ቁጥር እየገባችሁ የምትፈልጉትን አይነት ከለር አማራጭ እንልክላችኋለን። እንዲሁም ደግሞ ሁለት እና ሶስት እና ከዚያ በላይ ሆናችሁ ለማዘዝ የምትፈልጉ ልክ እዚህ እንደምታያቸው አሁን እዚህ ጋር የምታዩት እቃ የአራት ሰው እቃ ነው ማለት ነው። እነዚህ ልጆች አሁን አንድ አካባቢ ሁነው ነው ያዘዙኝ። ለእነሱ አሁን የሰጠናቸው በነጋዴ ዋጋ ነው። እኛ ለነጋዴ ስለምናስረክብ አሁን ለምሳሌ ለትራስ ልብሱ ሶስት ሰማንያ ለፍራሽ ልብሱ ደግሞ 900 ብር እንዲሁም ደግሞ ለቤቢው 200 ብር፣ የቡና ሱፍራ ከነባስኬቱ 1400 ብር ማለት ነው። እንግዲህ የተወሰነ የተወሰነ ቢያንስ ከአንድ ትዕዛዝ ላይ ቢያንስ የአንድ የስድስት መቶ እና የሰባት መቶ ብር ቅናሽ ይኖረዋል ማለት ነው። ሶስት እና ከዛ በላይ ሆናችሁ ለምታዙ ሰዎች አንድ አካባቢ ሆናችሁ የምትፈልጉትን አይነት ከለር መርጣችሁ በአንድ ላይ ሆናችሁ እዘዙኝ። እንሻላ በነጋዴ ሂሳብ የምሰጣችሁ የሚሆነው ማለት ነው። እንግዲህ የቻናሌ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ የቻናሌ ቤተሰቦች ደግሞ ላይክ ሼር ያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ከነዚህም ከትራስ ልብሱ ሽያጭ ውጭ ደግሞ ኢንሻአላህ የሲንጀሩን ስልጠና የምጀምር ነው የሚሆነው አበረታቱኝ። አሁን ትንሽ የአረፋም ስራ በጣም ስለበዛብን ያው የአረፋ ስራ እንደምታውቁት በጣም ረጅም ጊዜ የለውም። ሰው በዓል ቀረብ ሲል ነው ብዙ ሰው ለማዘዝ የሚፈልገውና የተወሰነ ጊዜን ያለን። እንግዲህ በነገርኳችሁ የዋጋ ዝርዝር መሰረት የምትፈልጉ ሰዎች ካላችሁ እንሻላ እየገባችሁ እዘዙን። እንደነገርኳችሁ በነጋዴ ዋጋ እንሰጣለን። ያልኩትንም አጋጣሚ ተጠቃሚ እንድትሆኑ እነግራችኋለሁ ማለት ነው። እንግዲህ ቀጣይ ደግሞ አዳዲስ ነገሮችን ይዤ የላችሁ የምመጣ ነው የሚሆነው። ባለፈው የመጋረጃ ዋጋ ነግራችኋለሁኝ። ከእኛ ጋር የሚወጡ እቃዎች ለምሳሌ የመጅሊስ የትራስ ልብስ እና የመጋረጃ ሶስትና ከዛ በላይ ሁናችሁ የምታዙ ከሆነ በቅናሽ ዋጋ የምንሰጣችሁ የሚሆነው እና እንግዲህ በቅናሽ ዋጋ የምሰጣችሁ የሚሆኑ ማለት ነው። ቀጣይ አዳዲስ ነገሮችን ይዤላችሁ እመጣለሁኝ። እስከዛው እንግዲህ ሰላም አሌኩም ወራህመቱላሂ ወበረካቱ።